በየሳምንቱ አሰላለፍ መቀየር አይቻልም። ዛሬ ማጓየር ገብቷል፣ ነገ የለም። ሩበን ባለፈው ሳምንት ጀግና የነበረው ቤንጃሚን ሼሽኮ ዛሬ ለምን ተቀያሪ ወንበር ላይ ተቀመጠ? ይሄ የአንድ ትልቅ አሰልጣኝ ምልክት አይደለም። ይሄ ግርግር ነው። ለአማካዩ የእግር ኳስ ደጋፊ ይሄ ግርግር ይመስላል፣ ትርምስ፣ ወላዋይነት። ግን ለሩበን አሞሪም ይሄ ስሌት ነው፣ ንድፍ፣ ብሉ ፕሪንት። ይህ በዘፈቀደ የሚደረግ ነገር አይደለም። ይህ በጥንቃቄ የታሰበበት ተለዋዋጭነት ካልኩሌትድ አዳፕተብሊቲ ነው። በዚህ ቪዲዮ የአሞሪም ማንችስተር ዩናይትድ ለምን የፕሪሚየር ሊጉን የታክቲክ ህግጋት እንደማይከተል፣ ለምን ይህ እንግዳ የሚመስለው የአሰላለፍ ቅያሬ ትልቁ የጦር መሳሪያው እንደሆነና እንዴት ዩናይትድን በጸጥታ እንግሊዝ ውስጥ በፍጹም የማይገመት ቡድን እያደረገው እንደሆነ በጥልቀት እንመለከታለን። በእንግሊዝ እግር ኳስ ውስጥ ያለ እያንዳንዱ ታላቅ አሰልጣኝ የሚያምንበት አንድ ወርቃማ ህግ አለ። ምርጥ 11 ተጫዋቾችህን ፈልግ በእነሱ ጽና፣ መናበብን ኬሚስትሪ ገንባ። ፔፕ ጓርዲዮላ የራሱ ኮር ቡድን አለው። የርገን ክሎፕ ለዓመታት የታመኑ 11 ተጫዋቾች ነበሩት። ሚካኤል አርቴታ እንኳን ሳይቀር ተመሳሳይ ሥርዓትና ተጫዋቾችን ደጋግሞ ይጠቀማል። ግን አሞሪም አሞሪም ይህን ህግ ቀዶ ይጥለዋል። ለሱ ምርጥ 11 የሚባል ነገር የለም። ለሱ ያለው ትክክለኛ 11 ዘራይት ኢለቨን ብቻ ነው፣ ለዚህ ተጋጣሚ፣ ለዚህ ስታዲየም፣ ለዚህ ቅጽበት ትክክለኛ የሆነው 11 ተጫዋች። ይህ ለእረፍት ተብሎ የሚደረግ ቅያሬ ሮቴሽን ፎር ሬስት አይደለም። ይህ ለተግባር ተብሎ የሚደረግ ቅያሬ ሮቴሽን ፎር ፋንክሽን ነው። ዩናይትድ ከብራይተን ጋር ሲጫወት የሚተነፍሰው አየር ከሊቨርፑል ጋር ሲጫወት ከሚተነፍሰው የተለየ ነው። ታዲያ ለምን ተመሳሳይ ተጫዋቾችን ይጠቀማል? ለአሞሪም ይህን ማድረግ ታክቲካዊ ራስን ማጥፋት ነው። በወረቀት ላይ የአሞሪም 343 አሰራር ቀላል ይመስላል፦ ሦስት ተከላካይ፣ የመስመር ተጫዋቾች፣ ሁለት ሴንተር አማካዮች፣ ሶስት አጥቂዎች። ግን ከዚህ ወለል በታች እያንዳንዱ ሚና ሞጁላር ነው፣ እንደ ሌጎ የሚገጣጠም፣ እንደየሁኔታው የሚቀያየር ነው። እያንዳንዱ ቦታ ተጋጣሚው በሚሰጠው ክፍተት ላይ ተመስርቶ ማንነቱን ይቀይራል። አንድ ሳምንት የመስመር ተጫዋቾቹ ዊንግ ባክስ ልክ እንደ መስመር ተከላካዮች ፉል ባክስ ይጫወታሉ ታሉ። በሚቀጥለው ሳምንት ከመስመር ተነስተው ወደ ሜዳው መሃል ገብተው እንደ ኢንቨርትድ አማካኞች ኢንቨርትድ ሚድፊልደርስ ሆነው ኳስ ያደራጃሉ። አንድ ሳምንት ብሩኖ ፈርናንዴስ ሐሰተኛ ዘጠኝ ቁጥር ሆኖ ተጋጣሚን ከፊት ፕሬስ ያደርጋል። በሚቀጥለው ሳምንት ከካሰሚሮ ጎን ጥልቅ ብሎ ወርዶ ኳስ መስርቶ ያደራጃል። የአሞሪም ሙሉ ሐሳብ ይሄ ነው፣ አወቃቀሩ በፍጹም ቋሚ መሆን የለበትም። ስትራክቸር ሹድ ኔቨር ቢ ስታቲክ። ስርዓቱ ቋሚ ነው፣ አፈጻጸሙ ግን ፈሳሽ ፍሉድ ነው። ደጋፊዎች ዘላለማዊ ቅያሬ የሚያዩት ለዚህ ነው። አሰልጣኙ ግራ ገብቶት ሳይሆን ተጋጣሚውን እየተቆጣጠረ ኮንትሮሊንግ ዘማቻፕ ስለሆነ ነው። አሞሪም እንደ ቼዝ ግራንድ ማስተር አስቡት። ተጋጣሚዎቹን የሚያጠናው ራሱን ከነሱ ለመከላከል ብቻ አይደለም። እሱ የሚያጠናው የተጋጣሚውን ማንነት አይደንቲቲ ለማጥቃት ነው። ዩናይትድ ሊቨርፑልን ሲገጥም የአርኔስሎት ቡድን የሚኖረው በፕሬሲንግና በሁከት ወይም ፕሬሲንግ ካዎስ እንደሆነ ያውቃል። ስለዚህ አሞሪም በምን ምላሽ ሰጠ? በመረጋጋት ኮምፖዠር፣ ቤንጃሚን ሼሽኮን ከሌላ ጀርባ በፍጥነት መሮጥ የሚወደውን አውጥቶ ማቲያስ ኩኛን አስገባ። ለምን? ኩኛ ጫና ተቋቁሞ ኳስ የሚይዝ የሚይዝ የሚይዝ እና ከዚያም ሮጠው ለሚመጡ ተጫዋቾች የሚለቅ ተጫዋች ነው። ሜሰን ማውንትን ለጉልበት ኢነርጂና ለፍጥነት ሽግግር ትራንዚሽን አስገባ። ሃሪ ማጓይርን ደግሞ ሊቨርፑል ለሚያዘወትራቸው ረጃጅም የዲያጎናል ኳሶች በአየር ላይ የበላይነት ኤሪያል ዶሚናንስ እንዲያገኝ አስገባው ግን በሚቀጥለው ሳምንት ብራይተን ሲመጣ አሞሪም ሁሉንም ነገር ገለበጠው። ማጓየርን ተቀያሪ ወንበር ላይ ያስቀመጠው ለምን? የብራይተን የቦታ አደራደር ፖዚሽናል ፕሌይና ፈጣን እንቅስቃሴ ለመቋቋም ቀርፋፋ ስለሆነ ነው። ይልቁንስ ሌኒዮሮ በፍጥነቱ ሼሽኮን ደግሞ ከፍ ብሎ የሚከላከለውን የብራይተንን መስመር ለመለጠጥ ስትሬች ዘሃይ ላይን ይዞ ገባ። ተመልከቱ። ይሄ ወላዋይነት ወይም ኢንኮንሲስተንሲ አይደለም። ይሄ ከስተማይዜሽን፣ እንደ ተጋጣሚው ማስተካከል ነው። እያንዳንዱ ጨዋታ አዲስ እንቆቅልሽ ፓዝል ነው። አሞሪም በፍጹም አንድ አይነት መፍትሄን ሁለት ጊዜ አይጠቀምም። ፕሪሚየር ሊጉ መረጋጋትን ስቴቢሊቲ ይፈልጋል። መደጋገም ቅንጅትን ሬትም ይገነባል የሚል እምነት አለ። በየሳምንቱ ተመሳሳይ አሰላለፍ መጠቀብ መናበብን ኬሚስትሪ ያመጣል ብለው ያምናሉ። አሞሪም ይሄን አይገዛውም። እሱ ተለዋዋጭነትን አዳፕተቢሊቲ ልክ እንደ ጡንቻ መስል ነው የሚያሰለጥነው። በልምምድ ሜዳ ላይ ተጫዋቾች አንድ አይነት ስርዓትን ብቻ አይደግሙም። አይ እነሱ የሚለማመዱት የእያንዳንዱን ሁኔታ ሴናሪዮ የተለያዩ ቅጂዎችን መልቲፕል ቨርዥንስ ነው የመስመር ተጫዋቾቹ ዊንግ ባክ ፕሬስ ካደረገ ከኋላው ማን ይሸፍናል። አጥቂው ኳስ ለመቀበል ወደ ታች ከወረደ ክፍተቱን የሚያጠቃው ማን ነው ሁሉም ተጫዋቾች የእያንዳንዱን ሚና ማወቅ አለበት አዎ ይሄ ከባድ ነው አዎ አእምሮን ያደክማል ሜንታሊ ኦግዞስቲንግ ግን በጨዋታ መሃል ቅርጹን ወደፈለገው ነገር መቀየር የሚችል ቡድን ይገነባል። የአሞሪም ዩናይትድ ከ343 ወደ 325 ወይም ወደ 424 አወቃቀሩን ሳይስት መቀየር የሚችለው ለዚህ ነው። ይሄ ፕሪሚየር ሊጉ ከፔፕ ጓርዲዮላ ዘመን ወዲህ ያላየው ታክቲካዊ ፈሳሽነት ታክቲካል ፍሉዊዲቲ ነው። በአብዛኞቹ ክለቦች ኮከብ ተጫዋቾች አይነኩም። ነገር ግን በአሞሪም ስር ማንም ሰው ማሊያውን ዋስትና ጋራንቲድ አያገኝም። የቡድኑ አምበል ብሩኖ ፈርናንዴዝ እንኳን ሳይቀር፣ አሞሪም ቀጥ ያለ ፍጥነት ቨርቲካል ስፒድ ወይም የተሻለ የመከላከል ስራ ዲፌንሲቭ ወርክሬት በፈለገባቸው ጨዋታዎች ላይ አግዳሚ ወንበር ተቀምጧል። ሌሎች ይሄ ጭካኔ ይመስላል፣ ለአሞሪም ይሄ ሚዛን ወይም ባላንስ ነው። ፍልስፍናው ቀላል ነው። ምንም አይነት ተጫዋች ከሚያገለግለው ተግባር ፋንክሽን በላይ ትልቅ አይደለም። የሀሳብ የማይፈራ ፉክክር። ፊርለስ ኮምፒቲሽን ባህልን ይፈጥራል፣ ግን ደግሞ የጋራ መተማመንንም ኮሌክቲቭ ትረስት ይገነባል። ምክንያቱም እያንዳንዱ ተጫዋች ያውቃል ዛሬ ካልተጫወጥኩ ይሄ ቅጣት ወይም ፓኒሽመንት አይደለም፣ ይሄ ዓላማ ፐርፐዝ ነው ብሎ ያምናል። የእሱ የአሰላለፍ ቅያሬ የቡድን ሞራልን አይሰብርም ፍራክቸር ሞራል፣ ይልቁንስ ይገነባዋል ፊውልስ ኤት ዩናይትድ አሁን በኮከቦች ላይ መደገፉን አቁሟል። እነሱ የሚደገፉት በስርዓቱ ዘ ሲስተም ላይ ነው። ኮናቴና ቫንዳይክ ግጭትን ወይም ኮንፍሮንቴሽን ይወዳሉ፣ መፋለም ይወዳሉ። ኩኛ ከሴንተር ባኮች በጣም ርቆ ነበር። ይሄ ኳሱን እንድንቆጣጠር ረድቶናል። የአሞሪምን ቅያሬዎች ተመልከቱ፣ ሁሉንም ነገር ይገልጻሉ። ኩኛ ተጠባባቂ አጥቂ አይደለም። እሱ ጫና ተኮር ፕሬስ ሄቪ ለሆኑ ጨዋታዎች መቆጣጠሪያ ኮንትሮል ፒስ ነው። ሼሽኮ ተቀያሪ ተጫዋች አይደለም። እሱ ከፍ ያለ የመስመር ጥበቃ ሃይ ዲፌንሲቭ ላይንስ ላላቸው ቡድኖች የክፍተት አሳሽ ስፔስ ኤክስፕሎረር ነው። ማውንት ፎርም ያጣ አውት ኦፍ ፎርም ተጫዋች አይደለም። እሱ ዩናይትድ በሁከት መሀል ማለፍ ሲያስፈልገው የጨዋታውን ፍጥነት ቴምፖ ቀያሪ ቴምፖ ሺፍተር ነው።

ማግዌር እንኳን ሳይቀር ብዙ ጊዜ የሚተቸው አሞሪም ረጃጅም ኳስ ሎንግ ቦል ከሚጫወቱ ወይም በቁመት ከሚያጠቁ ቡድኖች ጋር ሲገናኝ ወሳኝ ተጫዋች ይሆናል እያንዳንዱ ተጫዋች መሣሪያ ነው አሞሪም ደግሞ እንደ ባለሙያ ይጠቀምባቸዋል ለሚሠራው ሥራ በትክክል የሚያስፈልገው መሣሪያ እየመረጠ ይሄ እንግዳ አይደለም ይሄ ቀዶ ጥገናዊ ሰርጂካል ነው

አዎ መንፈሱና እምነቱ መንፈስ ካለ ማንኛውንም ጨዋታ ማሸነፍ ትችላለህ። የእንግሊዝ እግር ኳስ ባህል መገመትን ፕሬዲክተቢሊቲን ይወዳል። ደጋፊዎች ማን እንደሚጀምር ማወቅ ይፈልጋሉ። ተንታኞች አሰላለፍ ማወዳደር ይፈልጋሉ። አሞሪም ይህን ሁሉ ያበላሸዋል። የእሱ ዩናይትድ በንድፍ ባይ ዲዛይን የማይገመት አንፕሬዲክተብል ነው። ተጋጣሚዎች የዩናይትድን ስርዓት ሊዘጋጁበት አይችሉም ምክንያቱም አሰላለፉ የሚቀየረው ከውጭው ዓለም ለማይታይ ሎጂክ ተገዢ ሆኖ ነው። ለተቀናቃኝ አሰልጣኞች ይሄ የሚያበሳጭ ነው። ለአሞሪም ይሄ ቁጥጥር ኮንትሮል ነው። እሱ በፕሪሚየር ሊጉ ሁከት ውስጥ ገብቶ ምላሽ አይሰጥም። እሱ ራሱ ሁከቱን ይፈጥራል። ውጤቱስ ማንችስተር ዩናይትድ የማይፈራ ፊርለስ ቡድን ሆኗል። በኃይል ፕሬስ ማድረግ ይችላሉ። ጥልቅ ብለው ተቀምጠው በመልሶ ማጥቃት መጫወት ይችላሉ። ኳስ ተቆጣጥረው መጫወት ይችላሉ። ሁከትን ተቋቁመው ማሸነፍ ይችላሉ። እያንዳንዱ ተጫዋች እያንዳንዱን የጨዋታ ምዕራፍ ይረዳል። ምክንያቱም የአሞሪም ልምምድ የሚገነባው አውቶማቲክ ተጫዋቾችን አይደለም። እሱ የሚገነባው አስተሳሰብ ያላቸውን ተጫዋቾች ነው። እግር ኳስ ከአሁን በኋላ የኮከቦች ጨዋታ አይደለም። እሱ የስርዓቶች ጨዋታ ነው። እናም መላመድ አዳፕት የሚችሉ ስርዓቶች ሁሉንም ነገር ያሸንፋሉ። የአሞሪም ታክቲክ እንግዳ ሊመስል ይችላል፣ ግን እሱ የወደፊቱ ዘፊውቸር ነው። በማንኛውም ጊዜ በማንኛውም ቦታ ወደ ምንም ነገር ኤኒቲንግ መቀየር የሚችል ማንቸስተር ዩናይትድ፣ ማንም ሊዘጋጅለት የማይችል ማንቸስተር ዩናይትድ ይሄ ግርግር አይደለም። ይሄ ዝግመተ ለውጥ ነው። ይህ የአሞሪም ዶክትሪን ነው። እናም ፕሪሚየር ሊጉ እስካሁን ድረስ እንዴት እንደሚያቆመው ምንም ሀሳብ የለውም።